እንዴት ናችሁ ክቡራትና ክቡራን፣ ኤችዲ ስፖርት መጥቷል። ተወዳጁ ብስራት ላይንን 101 ነጥብ 1 ጣቢያው ነው። ዩቲዩብ ደግሞ እኛን በኤችዲ ስፖርት ሁልጊዜ ያስተናግደናል። በዚህ ፕሮግራምም አለን አብራችሁ እንድትሆኑ በማክበር እንጋብዛለን። ቼልሲ እንግዲህ የተሳካ ጊዜን አሳልፏል። ትናንትና በዋርሶ አራት ለአንድ በሆነ ውጤት በኮንፈረንስ እንግዲህ ዋንጫው ስኬታማ ሆኖ ወጥቷል። ሪያል ቤቲሶች የመጀመሪያውን 45 ቼልሲዎች ደግሞ ፍጹም የበላይነት ሁለተኛው 45 ላይ የወሰዱበት ጨዋታ ሆኗል። የቼልሲ ታሪክ ግን አውሮፓ ላይ ያሉ ሁሉንም ዋንጫዎች በመጠቅለልም አዲስ ታሪክ የተጻፈበት ስለመሆኑ እንግዲህ መረጃዎች ወጥተዋል። ይህንን እናነሳለን በቆይታችን እንግዲህ የቼልሲዎች ገድል ቻምፒየንስ ሊግ መግባት ብቻ ሳይሆን ይህንን ዋንጫ ማንሳት ለቀጣይ ዓመትም በትልቁ በቂ ዝግጅት ማድረግ እንዲችሉ የሚጋብዝ አይነት ሁኔታ ውስጥ ለመግባታቸው የትናንቱ ስኬታቸው ይናገራል። ይህን እናነሳለን። ከዛ ውጭ እንግዲህ የዝውውር ጉዳዮች ጠንከርከር ብለው በየአቅጣጫው እየወጡ ነው። የተለያዩ ጉዳዮች እየተነሱ ነው። ሊቨርፑል አስገራሚ ጉዞ ነው እያደረገ ያለው ከወዲሁ ወደ አራት የሚደርሱ ተጫዋቾችን አቅዶ እየተንቀሳቀሰ ነው ስኬታማ እንደሚሆንም እየተነገረ ነው የሚገኘው ከዛ ውጪ የራሽፎርድ ጉዳይ ይነሳል ኒውካስል ቤት የሚነሱ አንድ ሁለት ተጫዋቾች አሉ አርሰናል እንግዲህ የዙቤሜንዲን ጉዳይ እያጠናቀቀ ነው ሜዲካሉ እየተጠበቀ ስለመሆኑ መረጃዎች እየወጡ ነው እኝንና የመሰሉ ጉዳዮችን ከዚህም ከዛም እያልን ደግሞ በዝውውር ጉዳዮች የምናነሳ ነው የሚሆነው አብራችሁ እንድትሆኑ እንደ ሁልጊዜውን በማክበር ጠየቅን በአካል እንዴ ነብያለው አለን አለን እንዴት እንዴት አለ አድማጭ ተመልካቾቻችን፣ እንዴት ናችሁ? ሰላም ነው ወይ? ያለው እንደተለመደው ያ፣ እንደተለመደው ሳይሆን ደግሞ ሞቅ ብሎ ነው እንጂ ዛሬ እንዴት ነው? ከቸልሲዎች ስኬት ጋር አብሮ የመጣ ሞቅታ ይመስላል። ያለን ጥሩ ኢነርጂ ባለን ሰዓት ነው ማለት ነው። አይ ነው ጥሩ ኢነርጂ ይዘህ ነው የመጣኸው፣ ምንም ጥርጥር የለውም። የትናንቱ ጨዋታ እንግዲህ ሁለት መልክ ነበረው፣ ብዙዎችም እንዳሉት ሁለት ታፎች ነበሩ፣ ሁለት ግማሾች የሚል መረጃ ነበር የወጣው። የኋላ ኋላ ደግሞ ጨዋታው ካለቀ በኋላ የፓልመር ፋይናል በሚልም የገለጹት አሉ የተለያዩ መገናኛ ብዙኃን። እንግዲህ ፍጻሜውን ከማየት መነሻ ይመስላል። በተለይም የፓልመርን ስኬታማ ጉዞ ከማየት መነሻ ይመስላልና እስቲ እንየው፣ እንዴት አገኘው ይሄንን ጨዋታ? በዚህ እንንደርደር ዴቭ። አሰላለፉ ገርሞኝ ነው እንዴት አገኘው ብለ ከጠየከኝ የአሰልጣኙ ምርጫ እጅግ በቃ ያልተጠበቀ ነበረ። የኤንዞ ማሬስካ ማለቴ ነው። ኤንዞ ማሬስካ እንግዲህ ቡድኑ ኦፍ ኮርስ ተናግሯል። ሁለት ቀን ብቻ ነው ያለን በዚህ ጨዋታና በሁዱ ጨዋታ መሃል የሚል ነገርና ቡድኑን ሮቴት ከማድረግ እስካሁን ደግሞ ቡድኑ ውስጥ ያሉ ተጫዋቾችንም እድላቸውን ሳይነጥቅ በዛው ይዘው እንዲቀጥሉ የማድረግም ሐሳብ ይመስላል። ግን ደግሞ ይሄ ሐሳብ ብዙ ሚዛን እንዳይደፋ የሚያደርገውና ተጨንቆ አማራጭ ስለሌለው በሁለት ቀን ውስጥ ተጫዋቾች ሙሉ ለሙሉ ሪከቨር ስለማያደርጉ አገግመው ወደዚህኛው ጨዋታ መምጣት አይችሉም፣ በሚል ስጋት ይመስላል። እንደ ሌቫይ ኮልዌል አይነት ተጫዋች ቻሎባ ይሁን ቶሲን አዳራባዮ የሰውየው ዋና ተመራጮች እነማን እንደሆኑ አይታወቅም። ዴፍ ቻሎባን ይጠቀማል አንዳንዴ ቶሲንን ይጠቀማል። ቶሲን በቁመቱ ረዘም ስለሚል ልክ እንደ ክሪስ ሁድ አይነት ተጫዋቾችን ከኖቲንግሃም ጋር ሲጫወቱ በቁመት ረዘም ያለ ተጫዋች ብዙ አየር ላይ ኳስ የሚጣልበት ጨዋታ ላይ ቶሲን አዳራባዮን ራጭ ሲያደርገው ነው የምናውቀው። ቻሎ ባህን እንደዚሁ ከሌቫይ ኮልዊር ጋር ሲያጣምር እናውቃለን። አሁን ግን ቤኖ ባዲያሽል በዚህ ውድድር ሲጫወት ተመልከተናል። ግን በእርግጠኝነት ቼልሲን ከሚለቁ ተጫዋቾች በዚህ በክረምቱ የዝውውር መስኮት አንደኛው ነው ልትሎ ትችላለህ። ባዲያሽለ ያን ያክል ስኬታማ ብቃትን በቡድን ውስጥ እያሳየ የሚገኝ ተጫዋች አይደለም። እሱን ወደ ቋሚ አሰላለፍ አምጥቷል። ሌሎቹ ተጫዋቾች የሚጠበቁት ናቸው በቄ ካርድ ምክንያት ያልነበረው ኒኮላስ ጃክሰን ወደ ቡድኑ ተመለሰ። ፔድሮ ኔቶ ወደ ቀኝ ወጣ፣ እንደዚሁም ደግሞ ማዱኤኬ በግራ ሆነ። አስር ቁጥሩ የፓልመር ነው። ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ ሁለቱ ከተከላካይ ፊት ያሉ የተከላካይ አማካኞች ናቸው። ኩኩሪያ እና እንደዚሁም ማሎ ጉስቶ ግራና ቀኝ ተከላካይ ላይ የአሰልጣኙ ተመራጭ ሆኗል። እንደዚሁም ፊሊፕ ዮርገንሰን ይሄ ግብ ጠባቂንም ይዞ መቀጠልም መርጧል። የቡድኑ ዋና ግብ ጠባቂ ወይም ቁጥር አንድ ግብ ጠባቂ ሮበርት ሳንቼዝ ነው። ግን ፊሊፕ ዮርገንሰን በዚህ ውድድር ብዙዎቹን ጨዋታዎች እሱን ያደረገው ምናልባት አንድ ጨዋታ ሊሆን ይችላል፣ እሱ ያልተሰለፈው ዴ በሙሉ ጨዋታዎቹን እሱ ስላደረገ እሱን ተመራጭ አድርጓል። እንዳነሳው በመጀመሪያው አጋማሽ ፍጹም ብልጫን በሪያል ቤቲስ በኩል ተመለከትን። ጎል ተመለከትን። አስደናቂ ሴቭን ከፊሊፕ ዮርገንሰን አየን። ትልቅ ቻንስ ሚስ ሲያደርጉ ተመለከተንና፣ ይሄ አጋማሽ የነሱ ነው ብንል ምንም ማጋነን አይደለም። አይናችንም ቁጥሮችም የሚመሰክሩት እነዚህ ናቸው። ቼልሲዎች የፖሴሽን ጉዳይ ልታነሳ ትችላለህ፣ በቼልሲ ቁጥጥር ስር ነበረ ግን ደግሞ የሪያል ቤቲስ ፕሬሲንግ እጅግ የተለየ ነበረ። በተለይም ኮል ፓልመር ምቾት እንዳይሰማው ለማድረግ ሁለት ሶስት ተጫዋቾች አጠገቡ ይኖራሉ። ኳሱን ይዞ ቀናን ቀና ማለት መበያ ጊዜ እንኳን አይሰጡትም ነበር። ዴቭ ያዳፉ ኳሱን ይቀበሉት ነበር። እዛ ላይ ደግሞ እንደ ጉስቶ አይነት ተጫዋች በኢንቨርትድ ፒቮት ወይም በኢንቨርትድ ሆኖ በደብል ፒቮት ወደ መሀል ይገባልና ይሄ ተጫዋች ወደ መሃል ሲገባ እሱንም ፕሬስ በማድረግ ተፈጥሯዊ ቦታውም ስላልሆነ እንዲሳሳት አድርገዋል። ሲሳሳት ደግሞ በሱ ቦታ የሚጫወተውና በትናንትናውም ጨዋታ ግብ አስቆጥረው ሞሮካዩ አብዲ ኤዛል ዙሊ በቃ በደንብ ተመችቶት የመጀመሪያውን አጋማሽ እንዲያደርግ የማሎ ጉስቶ መሳሳትም፣ እነሱ ፕሬሲንግ እነሱ ቁልፍ ውስጥ መግባትም እንደዚህ አይነት ተጽዕኖ እንዲፈጠር በቼልሲ በኩል ተመልክተናል። እንዳነሳሁት የጉስቶ መስመርም እጅግ ደካማ ነበር። ኮምፓክት የነበረ በደንብ ፕሬስ የሚያደርግ አግሬሲቭሊ ነው ደግሞ የሚጫወት የነበረው ሪያል ሶሴዳድ ከዛም ውጪ ኮምፓክት ስለሆኑ የቼልሲ የመስመር ተጫዋቾች ፔድሮ ኔቶም ማዶዌኬም መስመሩን ለመለጠጥ ጥረት ያደርጋሉ፣ ግን ደግሞ ዴቭ ቼልሲ አሁንም ጥያቄ ማንሳት ካለበት በእነዚህ ተጫዋቾች ያው ቀጣይ ዓመትን የሚጨምሩት ተጫዋች እንደሚኖር ትጠብቃለህ። ምናልባት ሳንቾ ቋሚ ሆኖ ልንመለከተው እንችላለን፣ አይታወቅም። ሌሎችም ተጫዋቾች እየተጠሩ ነው የሚገኙት ከቼልሲ ጋር ዴላፕን ጨምሮ። ትናንት ዴላፕ የመስመር ተጫዋች ነው እንግዲህ እዚህ መስመሩ ላይ እነማንን ይጠቀማሉ አናቅም፣ ግን በተለይ ማድዌኬ ቦታ ላይ ክሬቲቪቲ እንደሚጎለው ተጫዋቹ በጣም ያለ ቦታው እያጫወቱትም ስለሆነ በጣም ሰቃይ እያደረጉት ይመስለኛል። አሰልጣኝ ኤንዞ ማሬስካ እንደምንም ብለው የውድድር ዓመቱን መጨረስ አላማ አድርገው እንዳሉ ያሳያል። ሁለተኛው አጋማሽ ዴቭ ልክ ከሪስ ጀምስ መግባት ጀምሮ ቡድኑ በቃ መሪነት አገኘ፣ ኳሊቲን ጨመረለት። ቡድኑ በመጀመሪያው አጋማሽ ያጣው ፖሴሽን ነበረ። ቢውልድ አፑን ተቆጣጥሮ ቢውልድ እያደረገ መውጣትን ነበር ያጣው። ግን እንደ ጀምስ አይነት ጀምስ፣ ዴቭ ለተከላካይ በጣም የሚበዛ ኳሊቲ ያለው ተጫዋች ነው። የሚገርም እይታ አለው። ክሮሶቹ አንዳንድ አደጋ የሚፈጥረው አሁን ባለፈው በኖቲንጋም ፎረስት ጨዋታ ላይ የተመለከትነው ኳስ ኩኩሪያ ያስቆጠረውን ኳስ ከምንም ነው የፈጠረውና እጅግ ካይሎከር የፕሪሚየር ሊጉ ባጠቃላይ ደግሞ ምርጡ የመስመር ተከላካይ እሱ ነው ሁሉንም ነገር ያሟላ ነው ብሎ የገለጸበት መንገድ በትክክል እንደሚገባው ሪስ ጀምስ መሪነቱንም ጭምር የተመለከትንበት አጋማሽ ነበረ እና ሳንቾም ተቀይሮ ገብተው እንግዲህ ሶስተኛ ግብ እንዲያስቆጥሩ ኪራን ዲውስበሪ ሆል ራሱ የተሻለ ብቃትና አሲስትም እንዲያደርግ እድል የተፈጠረበትን ቡድኑ ነፃ ሆነ ልትለው ትችላለህ። ቼልሲ ዴቭ በደንብ ሊበሬት ሆኖ ሲጫወቱ ተመለከትን። ክፍት ቦታዎችን በአይናችን በደንብ ነው ስናየ ነበረው እኛ በአይናችን። ኮል ፓልመር ደግሞ እሱም ያው በአይኑ ኳሱ ግን እግሩ ውስጥ ሆኖ በደንብ እያማተረ ቡድኑን ሲገለው ነበር ማለት ይችላል። ሪያል ቤቲስን ሁለቱ ገቦች እንዴት እንደተቆጠሩ በተለይም ለኤንዞ ፈርናንዴዝ የኬቨን ደብሮነን አይን ነበር የሚመስለው ዴቭ በዛ አጋጣሚ። ከዛም ውጭ ደግሞ አንዳንድ ጨዋታዎች ላይም ቡካዮ ሳካ እንደዚህ አይነት ኳሶችን ሲጥል ተመለከታልና፣ ሌላኛው የኮል ፓልመር ገጽታ ደግሞ እንደዚህ ከጥልቅ ረጃጅም ኳሶችን ከተከላካይ ጀርባ የመጣል እድል እንዳለው ተመልክተናል። ሁለት አሲስቶችን አድርጓል የውድድር ዓመቱን ላሳየው እጅግ ፍጹም ተጋድሎና አስደናቂ ብቃት ሞይሰስ ካይሴዶ ዴቭ አራተኛውን ይሄ ጠቅላዩን የሆነ ግብ ማስቆጠሩ እጅግ የሚገባው ተጫዋች ነው ምንም አይደክምም ዴቭ እነ እነዚህ ከኤዥያ የሚመጡት ሁለት ሳምባ ነው ይባላል ካይሴዶ ስንት እንደሚባል አላቅም እጅግ የሚደንቅ ብቃትን የሚያሳየ ተጫዋች ነው። የመጀመሪያው አጋማሽ ላይ ያላነሳሁት የኢስኮ አላርኮን ነው። የኢስኮ አላርኮን አጋማሽ ነበረ፣ ዴቭ። በተለይም የማሎ ጉስቶ እንቅስቃሴ መዳከምን ተከትሎ በአብዲ ኤዛል ዙሊ ቦታ እንደፈለገ ወደ አንቶኒም ኳሶችን ለመጣል በሚደረጉ ጥረቶች ሁሉ ኢስኮን ትመለከቷልና ያው ኢስኮን ማድነቅ አሁን አይደለም የተጀመረው ለአመታት የተመለከትነው ነው፣ ግን ከጉዳት በኋላ የተወሰኑ ወራትን አርፎ ወደ ቡድኑ ከተመለሰ በኋላ ያለፉት ሁለት ዓመታት ምርጡ የሪያል ቤቲስ ተጫዋች ኢስኮ አላርኮን መሆኑን በድጋሚ የተመለከትንበትና ለቡድኑም 118 ዓመት ትልቅ ዋንጫን ለማንሳት የተደረገ ጥረት ሳይሳካ ቀርቷል።

ካፕ ዊነርስ ካፕን ጨምሮ፣ ኮንፈረንስ ሊግ፣ ሱፐር ካፕ፣ ዩሮፓ ሊግ፣ ቻምፒየንስ ሊግን ደግሞ ሁለት ጊዜም ወስዶ ተመልክተናል። በቼልሲ በኩል ይህንን ነው ማለት የሚቻለው። ዴቭላ ሰልጣን ዞ ማሬስካ ትልቅ ድል ነው። በአካል እንግዲህ አቲንክ ሁሉንም ነገር ይጨርሰዋል። ጨዋታውን በተመለከተ በተወሰነ መልኩ ሊጨምር የምችለው የግል መልከታዬን የሚሆን ነገር ብቻ ነው። እንዳልከው ፈረሳፍ ላይ የሪያል ቤቲስ አስደናቂነት አስገራሚ ነበር። በተለይ ኤስኮ የሚመራው ሚድፊልዱ እንዲ አጥቂ መስመሮቹ ወደፊት ገፋ ብለው እንዴት ሞር ፕረስ እያደረጉ እያስጨነቁ፣ እንደውም የአካል ብቃት የአካል ምንድን ነው የአካል ንክኪ ጭምር ያለበት አግሬሽን የጨመረ ነገር ሲያደርጉ እንደነበር አይታል። እየተከታተልክ እየሰማኸኝ ነው በአካል እና እሱ ይታይ ነበር። ምንም ጥርጥር የለውም። ልምዳቸውም በአማካኝም እርግጠኛ ነኝ የተጫዋቾች አማካኝ እድሜም ወደ ሰላሳ ሃያ ዘጠኝ ገደማ የሚጠጋ ነው እና በደንብ በቃ ይሄ ልምዳቸው እንደሰራ ምልህ ያጠኑት ነገር ታክቲካቸው በደንብ እንደሰራ የምታየው ነገር ነበረ። ሰከንድ ሃፍ ግን ቼልሲ ጨምሮ የመጣው ነገር ምንድን ነው? እንግዲህ የተጫዋቾቹን ኳሊቲ ወይም ደግሞ በእድሜም ልጅነት ወጣትነት ከግምት ያስገባ የሚመስለው ፍጥነትን ጨምሮ ነው የመጣው ቼልሲ። ፍጥነትን ፕላስ ኳሱን ሞር ኢንቴንስ አድርገው ቶሎ ቶሎ ወደፊት መሄደን ማዕከል አድርገው ነው የመጡት፣ እና እዚህ ላይ ደግሞ እንደጠቀስከው በተለይ የፓልመር ልዩ ኳሊቲ ተጨምሮበት የመጀመሪያዎቹ ሁለት ጎሎች ፈጠን ብለው መምጣት በጣም በጣም እንዴት ልዩነት እንደፈጠሩ ሁለቱ ጎሎች ከተቆጠሩ በኋላ በተለይ ደግሞ አሸናፊነቷ የጃክሰን ጎል ከተቆጠረች በኋላ በቃ ሙሉ ለሙሉ ሪያል ቤቲስ እንዴት እንደተከፈተ በአካል ብቃት ደረጃም ቼልሲን በመቆጣጠር ደረጃም ከዛ በኋላ ምንም ሊቀራቸው እንደማይችል ያየንበት ጨዋታ ነበር ማለት ይችላለህ። እና እኔ አይቲንክ ፈርስታፍ የነዛ ልምድና እንዳልከውም ጨዋታውን ቀደም ብሎ ማኔጅ አድርጎ ለመውጣት የተሞከረ ጥረትን ታያለ። የኤስኮ በጣም አስደናቂነት ልዩ ነበር ማለት እንችላለን። ሰከንድ አፍ ግን የቼልሲ ወጣትነት ፕላስ ኮቹ እንግዲህ ሰከንድ አፍ ያደረጋቸው ለውጦዎች፣ ፕላስም ደግሞ እንግዲህ ፈጠን ብሎ እንቅስቃሴውን በሪል ኢንቴንሲቲ በሞር ፓሽን በሞር ኢነርጂ መጀመራቸው ነው ልዩነቱ ብዬ እንድናገር የሚጋብዘኝ ማለት እችላለሁና አቲንክ ላይናፑን በተመለከተ ጀምስንም እዚህ ቡድን ውስጥ አለማካተታቸው አስገራሚ ነበር ሲባል ነበር። እና ይህን ተጫዋች ሞር የመጠበቅ ስሜት ውስጥ እንደገቡት ያለ እሱን ለመጠበቅ ነው ይህንን ሁሉ ትልቅ ትግል የማደርገው የሚል አስተያየትን ከጨዋታ በኋላ ኮቹ ሲናገሩ ሰምቻቸዋለሁ። ግን ላይናፓቸው ያለ ጥርጥር በተለይ ተከላካይ መስመራቸው ስተት፣ በቃ ሙሉ ስተት እንደነበረ መናገር ይቻላል። ምንም ባዲያ ሺልንም በለው ሌሎቹም ማንሳት ካለብን ቻሎባ። ስለዚህ የፍጻሜ ጨዋታ ይመጥናሉ ብለህ ጥያቄ ስታነሳ ካለው ስብስብ አንጻር አይ አይገባውም ይሄ ቦታ ብለህ እንድትናገር የሚጋብዝ ነው የሚመስለው አልሆነለትም እንጂ እኮ ቤቲስ እድል አግኝተው ነበር አንድ ለአንድ ያገኛቸው አጋጣሚዎች አንድ ለዜሮ እየመሩ ነበሩና እሱን አስቆጥረው ቢሆን ኖሮ ቼልሲ ይመለስ ነበር ወይ ሰከንድ ፍ ሪ ይህንን ኢንቴንሲቲ ይህንን ሞራል ይህንን ብቃት ይዘው ይመጡ ነበር ወይ ብለህ ጥያቄ ብታነሳ አታቀሙ ሁለት ለዜሮ ቲም ሲሆን የሚኖረው ሜንታሊቲ ምን ሊሆን እንደሚችልም መገመት የሚከብድ ነበር የሚመስለኝ ለሁሉም ግን አሁን ቼልሲ ዓመቱን በቻምፒየንስ ሊግ መግባት አሳክተዋል። እንግዲህ ሰውየውን በቀደም በደንብ ጃስ ያሉበት ሁኔታ ነበረ። ለተጠራጠራችሁን ሁሉ አፋስ ይዘናል ብለዋል። ትናንትና ደግሞ ይህን ዋንጫ አንስተዋል። ይህም ሌላ ስኬት ነው። ይሄ ስኬት ደግሞ እንግዲህ ምንድነው ወጪ ማውጣት ለማይፈሩት የክለቡ ሰዎች የበለጠ የራስ መተማመን የሚጨምር የተወሰነ ትንሽ ነገር ብንጨምር ደግሞ የበለጠ ለዋንጫ እንድንጓዝ ያደርጉናል ብለው ግምት ሊወስዱ እንደሚችሉ ታስባለህና ቅድም ስንጠቅስ እንደነበረው እኚኮች አንተም ስታነሳ

ትናንት ጃክሰን ያስቆጠረው ጎል እንደተጠበቀ ሆኖ የሚስታቸው አንዳንድ ነገሮችን ስታይ ጀኒውሊ፣ ይሄ ቡድን እውነተኛ ጨራሽ በፊት ለፊት በዘጠኝ ቁጥር መስመር እንደሚቱን በጃክሰን መጨረስ አትችልም። በመስመር የሚመጡ እንቅስቃሴዎችን ሱፐር ኳሊቲ የሆኑ ተጫዋቾችን አምጥተህ ጎሎችን ልክ ሊቨርፑል እንደሚያደርገው በነሳላ በነ ዲያዝ እንደሚያደርገው ሁሉ በመስመሩ አማራጮችን ማስፋት ካልቻልክ አደጋው ከባድ ነው የሚሆነውና እኔ አይ ቲንክ ይሄ ትናንቱ ስኬታቸው ቻምፒየንስ ሊግ ቸው የበለጠ በዝውውር ገበያው ውስጥ በጥልቀት እንዲገቡና የተሻለ ነገር እንዲሰሩ እንደሚያደርጋቸው ግምት ትወስዳለህ እና ስኬታ ማረበለስ ቼልሲ እንግዲህ በቃ ምንም ልንል አንችልም። ለንደን ላይ ክሪስታል ፓላስ ዋንጫ ዘው የአርሰናል ጎረቤት ወስዷል። ቶተናም ዋንጫ ወስዷል። አሁን ቼልሲ ደግሞ ይህንን ዋንጫ አሳክቷል። በእርግጥ በሴቶቹ በእርግጥ አርሰናሎቹ የሴቶቹን ከቆጠሩ እንግዲህ ያው ይቆጠርልን ብለው እንግዲህ ከግምት ውስጥ ካስገቡ ትልቅ ነገር ሊቆጠር ይችላል። ግን ትልቁ ጥያቄ የወንዶቹ ቡድን ትልቅ ጥያቄ እየተነሳበት ነውና እና የቲሪ ኦንሪን አስተያየት ሰምተህ ከሆነ የአርቴታን ያለፉት ሶስት ዓመታት መነሻ አድርጎ የዘንድሮ ጉዞ እንደ ውድቀት ሊቆጠር የሚችል ነው ሚል አስተያየትን ሰጥቷል። እና እዚህም እዛም ሀሳብ እየተነሳበት ነው እና በተወሰነ መልኩ እንግዲህ ጥያቄ እንዲፈጠር የሚያደርግ ይመስለኛል ሰሜን ለንደን ላይም ትክክል፣ ዴቭ። አሰልጣኝ እንዞ ማሬስካ ከጨዋታው መጠናቀቅ በኋላ ዴቭ የተወሰነ ፍራስትሬትድ ሆነው ተስፋ መቁረጥ ውስጥ ገብተው እንደነበሩ ተናግሯል። ግን ይሄ ሊገጥመን እንደሚችል በትክክለኛው ጨዋታውን ወደ ጨዋታው እንዳልመጣን አውቅ ነበረ ምክንያቱም ከኖቲንጋም ፎረስቱ ጨዋታ በኋላ እጅግ የበዛ ደስታ ነበር በቡድን ውስጥ የሚል ሐሳብን አስተያየቱ ሰጥተዋልና በመጀመሪያው አጋማሽ በጣም ተንገዳገድን፣ ሁለተኛው አጋማሽ ላይ የተሻለ ሆንን የሚል ነገር አንስተዋል። እንደውም ከኖቲንጋም ፎረስት ጨዋታ በኋላ ለተጫዋቾቹ ያልኩት ይህንን ጨዋታ በቃ ጨርሰናል፣ ገለናል፣ አሁን ወደ ፋይናሉ ነው፣ ፋይናሉን ማሸነፍ አለብን የሚል ሜሴጅ ነበረ ያስተላልፍኩት ብለዋል። አዎ የ48 ሰዓት ጊዜን አንስተዋል። እንደዚሁም እነሱ አርብ ተጫውተው እኛ እሑድ ነው የሚል ነገር ሲያነሱ ነበርና ያው እነዚህም ፕሮሰሶች ሁሉ አልፏል። ግን ጆን ቴሪ የተናገረውን ሀሳብ ሰምተው ከሆነ ዴቭ ቼልሲ በደንብ ተፎካካሪ መሆን ካለበት አሁን ማስፈረም ያለበት ልምድ ያላቸው ናቸው ብሏል። ትክክል በቃ እሱ ላይ ነው መሰመር ያለበት ብሏልና ና ቼልሲዎች ደግሞ እንደ ፖሊሲ አድርገው የያዙት ወጣቶች ብዙም ልምድ ያላቸው ትልልቅ ፖቴንሻል እንዳላቸው የሚታመንባቸው ተጫዋቾችን ማምጣት ነው። እንግሊዞች ቸኩል አሉ። ዴቭ ሁሴንም ይላል ብዙ ጊዜ ጆኮል ከጨዋታው መጠናቀቅ በኋላ ቼልሲ ጄደን ሳንቾን ማስፈረም አለበት የሚል ሀሳብን ሰጥቷል። ና ጄደን ሳንቾ እርግጥ በውድድር ዓመቱ ለነበረው ብቃት መፈረም አለበት፣ ውሳኔ እስካሁን አልተወሰነም ብሏል አሰልጣኙ። ትልቅ ጥርጥር፣ ያው መጠራጠር እንዳለ በቼልሲ በኩል ስቲል፣ አሁንም ቋሚ አስተላለፍ ውስጥ እያስገቡት እንዳልሆነ እየተመለከት ነው። ማዶኬን ያለ ቦታው እዛ ቦታ ላይ እንዲጫወት የማድረግን አማራጭ በቡድኑ በኩል ተመልከተናል። የተሻለ ደግሞ መጠናከር በቼልሲ በኩል ይኖር ይችላል እንደ ግሪጎሪ ኮብል አይነት ተጫዋች ዴቭ የዶርትሞንዱ ግብ ጠባቂ ወደ ቼልሲ መምጣት አይፈልግም የሚል ነገርን ተመልክቻለሁ። ተጫዋቹ በዛው በዶርትሞንድ የመቆየት ፍላጎት አለው ተብሏል። ይህን ግብ ጠባቂም የማምጣት ቼልሲ ግብ ጠባቂ፣ አንድ የመሃል ተከላካይ የልክ ሳንቾ የሚጫወትበት ቦታ ላይ ወይ ሳንቾን ማስፈረም አለበለዚያ፣ ሌላ ተጫዋችን መጨመር በተለይም ቡድኑ ማጥቃቱን በደንብ የሚያግዝ ከመስመር እየተነሳ እድሎችን የሚፈጥር ፓልመርን ብቻ የማይጠብቅ ቡድን እንዲሆን እና ደግሞ አንድ ፊት መስመር አጥቂም እንደሚያስፈልገው የተመለከትንበት ጨዋታ ነው። ይህንኑ ማለት የሚቻለው ደይፍ ያ እና ጠናቅ የተወሰኑ የዝውውር ጉዳዮች እናንሳና እንግዲህ፣ የሊቨርፑል ሙቭ በጣም ያልተለመደና ና እጅግ አስደናቂ ሆኗል። በጣም ገራሚ ነው እንቅስቃሴያቸው ከዝውውር አንጻር የቤትስን ጉዳይ ጉዳይ እያነሳ ነው። ሲቲን ለምን እንዳልመረጠ ከፔፕ ሲቲ ጋር ያለመቆየት ጉዳይ ጋር የተያዘ እንደሆነ መረጃዎች ወጥተዋል። እንግዲህ ሲቲ ቤት ፔፕ ምናልባትም ከአንድ አመት በኋላ በላይ ከዚህ በኋላ ላይ ቆይ ይችላል። ስለዚህ ያልተረጋጋ ቲም ውስጥ አለመሄድ ፍላጎት እንዳለውና ሊቨርፑል የመረጠበት ምክንያት አንዱ ይሄ እንደሆነ ምናልባትም ስኬታቸው እንደሆነ የሚጠቅሱ መረጃዎች ወጥተዋል። ፍሪምፖን ግን እንግዲህ አስፈርሟል። ይህም ያለቀለት ጉዳይ እንደሆነ ሲነገር ነበር። የኬርኬዝ ጉዳይ ያለቀለት እንደሆነ ሲነገር ነበር። ሁሉም በእርግጥ እንግዲህ ማሊያ ለብሰው ማቸውን አኑረው ሕክምናቸውን ጨርሰው እስኪፈርሙ ካላየን የሚል ነገር ነገር ካልሆነ በቀር ያለቁ ጉዳይ ስለሆኑ ስለመሆናቸው ይነሳል። የኤኬቲኬም ጉዳይ እንግዲህ አሁን እየተነሳ ያለ እንደሆነ ይታወቃል። እንግዲህ የማማርዳሽያ እሱም የሚመጣ ግብ ጠባቂ ነው። ይህንን ተከትሎ ግን የኬለር ጉዳይ ተነስተዋል። ኬለርን የሚፈልግ ክለብ ካለ እስከ ሀ ሚሊዮን ፓውንድ መክፈል ይገባዋል የሚል መረጃ ሊቨርፑል እየሰጠ ነው። ይሄ ተጫዋች እንግዲህ ቀሪ አንድ ዓመት ኮንትራት ብቻ ነው ከዲዮ የቀረው የሚል መረጃ እየወጣ ነው። በትልቅ ሌቪል ሄዶ መጫወት እንደሚፈልግ ይህንን ተጫዋች ደግሞ በርካታ የእንግሊዝ ክለቦች እንደሚፈልጉት ብሬንፎርድን ጨምሮ መረጃዎቹ የወጡ እንደሆነ አንብበናል። ከኒውካስል ጋር የተያዘውን ጉዳይ ሳነሳ የጌሄን እና የብራያን መቤሞን ጉዳይ እናነሳለን። እነዚህ እንግዲህ ሁለቱ ተጫዋቾች በኒውካስል ራዳር ውስጥ ያሉ ምናልባትም ግዢያቸው ሊጠናቀቁ የሚችሉ ተጫዋቾች ስለመሆናቸው መረጃ ወጥቷል። እንግዲህ ጌሄን 65 ሚሊዮን ፓውንድ ነው የሚሉት ክሪስታል ፓላሶች። በእርግጥ ግን ይሄ ተጫዋች የቀረው የመጨረሻ ዓመት ኮንትራቱ የቀረበ ከመሆኑ መነሻ ይሄ ዋጋ አይገባውም የሚል መረጃ እየወጣ ነው። በምን ሁኔታ እንግዲህ ያልቃል አያልቅም፣ እናያለን። የመቤሞን በተመለከተ ግን ከ50 እስከ 60 ሚሊዮን ፓውንድ ቀርቧል። ይህንን ካቀረቡ መውሰድ ይችላሉ የሚል መረጃ ነው እየተነሳ ያለው እንግዲህ ዩናይትድም ይሄን ተጫዋች ይፈልጋል ነው የተባለው። ግን ስላሁኑ የኩናሃ ጉዳይ ላይ ተጠምደው እንግዲህ ይሄን ተጫዋች ዝውውር መጨረስ ላይ ነው ትኩረታቸው የሚል መረጃ ወጥቷል። እንግዲህ ኒውካስል እነዚህ ሁለቱ ተጫዋቾች ላይ ያተኮረበት መረጃ በስፋት እየወጣ ስለመሆኑ ነው እየተነገረ ያለው። ከአርሰናል ጋር በተያያዘ እንግዲህ ለህክምና የሚመጣው የዙቤሜንዲ ጉዳይ ብቻ ነው እየተጠቀሰ ያለው ይሄ ተጫዋች እንግዲህ ሁሉም ነገር በማለቁ ዝውውሩን በተመለከተ 50 ሚሊዮን ፓውንዱን እንዴት ለሶሲዳድ እንደሚከፍል አርሰናል ከስምምነት በመድረሱ ከክለቡ ጋር ሁሉ ነገር ተጠናቋል። ሁሉም ነገር አልቋል። ምናልባት የህክምና ምርመራው ብቻ ማለቅ ስለሚጠበቅበት ነው እንጂ ምንም መቻኮል የለም እዚህ ጉዳይ ላይ የሚል ነገር ነው የወጣው። ከዛ ውጭ ግን የአጥቂ ጉዳይ አሁንም የአርሰናሎች ትኩረት ስለመሆኑ ይነሳል። የሼሽኮና የጌኦክሬሽ ጉዳይ እየተነሳ ባለበት ሁኔታ የሼሽኮ ሂሳብ እንግዲህ ዘጠና ሦስት ሚሊዮን ፓውንድ መሆኑ እየተነገረ ነው። የተጋነነ ሂሳብ ነው በነገራችን ላይ ይሄ ተጫዋች እስከ 2029 ድረስ ነው ኮንትራት ያለው በክለቡ ሀያ ጎል ደርሷል። ከወዲሁ ግን ይሄ ተጫዋችን ይህን ከፍለው ያመጣሉ አያመጡም ይታያል። በአርቴታና እንግዲህ በአዲሱ የክለቡ ስፖርቲንግ ዳይሬክተር በርታ መካከል አለመግባባት አለ፣ በተለይ የትኛው አጥቂ ይምጣ በሚለው ጉዳይ ላይ የሚለው ነገር አሁንም ጠንክሮ ወጥቷል። የትኛው ተጫዋች ላይ ያተኩራሉ እንደተባሉ ጌኦክሬሽ ደግሞ ሸሽኮ የምናየው ነው የሚሆነው። ዛኔን በተመለከተ ደግሞ ሌሮ ዛኔን በተመለከተ የወጡ ፍሪ መረጃዎች አሉ። ፍሪ ኤጀንት ሆኖ ይህም ተጫዋች ወደ አርሰናል ሊመጣ የሚችልበት መረጃ ወጥቷል። የሚል ነገር እንግዲህ እዚህ ምዛም የተነሳ ነው። አርሰናል ግን ከነዚህ ሁሉ በተጨማሪ የሰባት ተጫዋቾችን ሰባት የተለያዩ ተጫዋቾችን ኮንትራት ለማራዘም ንግግር ላይ ስለመሆኑ መረጃ ወጥቷል። ሳካ፣ ሳሊባ፣ ትሮሳድ፣ ፓርቴ፣ ሊውስኬሊና ኗኔሪን ጨምሮ የነዚህ ሁሉ ተጫዋቾች ኮንትራት ለማራዘም ደሞዝ የሚጨምርላቸውን ለመጨመር በንግግር ላይ ነው ያለው። ይህንን ሁሉ ማጠናቀቅ አለበት የሚል መረጃ እንግዲህ በስፋት እየወጣ ነው የሚገኘው። ዝውውሩ እንግዲህ ጁና አንድ ይከፈታል። ከጁና አንድ እስከ አስር ለፊፋ አለም ክለቦች ዋንጫ በሚል ለተወሰነ ለአስር ቀን ይከፈትና ከዛ ይዘጋል። ደግሞ እንግዲህ ከጁን 16 እስከ ሴፕቴምበር አንድ ድረስ ደግሞ ረጅሙ ጊዜ እንደሚሆን ነው በስፋት እየተነገረ ያለው እዚህም እዚያም የሚወጡ በርካታ የዝውውር መረጃዎች አሉ በአካል በነገራችን ላይ ሰዓት ባያግደን ብዙ ልንል እንችላለን በተወሰነ መልኩ ግን እንደው ለአድማጮች እንዲሆኑ እኚህን ካነሳን ይበቃል የሚል ግምት አለኝ ትክክል አሪፍ አሪፍ እና በደንብ ቅርበት ያላቸው ምናልባት ሊፈጸሙ የሚችሉ አሁን፣ የኬለኸርን ጉዳይ ስታነሳ፣ ዴቭ ኬለኸር ለሁለተኝነት እጅግ የሚበዛ ግብ ጠባቂ ነው። እንዳልከው ማማርዳሽቪሊ ይመጣል። ራሱ የአሊሰን ቤከር የቆይታ ሁኔታም አስተማማኝነት የለውም። ከሳውዲ ጠንከር ያለ ጥያቄ ከመጣ ሊቨርፑል ማማርዳሽቪሊ ስለሚኖረው ሊለቀው ይችላል። ትልቅ ጥያቄ ነው። ደብ ሊቨርፑል እንደው በገንዘብ አማለውት ካልሆነ በስተቀር በምንም ታምር ማማርዳሽቪሊ ምንም እንኳን ጥሩ ግብጠባቂ ቢሆን አሊሰን ቤከር ላይ እንደዚህ አይነት ውሳኔ አይወስኑም። ለዛም ይመስለኛል የኬላሀር ጉዳይ የተነሳለው። ግን ፕሪሚየር ሊጉን እንደምትመለከተው አሁን ብራይተን ማነው ብሬንትፎርድ ዴቭ፣ እንደ ኬላሀር አይነት ግብ ጠባቂ አሁን ማርክ ፍሌከን አለ ይሄ ማስደናቂ ኔዘርላንድ ላይ ግብ ጠባቂ ነው። ከሱ ጋር ፉክክር እንዲፈጥሩላቸው የሚል ሀሳብን በቡድኑ በኩል ስላለ ነው ተብሏል። ወደዛ የሚያመራው እነ ብሬንትፎርድ ራሱ እንደ ቤሞ አይነት ተጫዋችን ሊያጡ ይችላሉ። ግን ደግሞ ገዘፍ ካለ ክለብ ምናልባት ከጀርመን ምናልባት ከስፔን አለበለዚያ ከፍሬንች ሊግ እንደዚህ አይነት ተጫዋቾችን ማምጣት ይችላሉ። የኡጎ ኢኪቲኬ ጉዳይ ዴቭ ወደ ፒኤስጂ አምርቶ ያልሰራ ዝውውር ነበረ። ያን ያክል ተጽዕኖ አልፈጠረም። እድል ብዙም አይሰጡም ነበር ምክንያቱም እና ኢምባፔ ናቸው የዛ ቡድን አውራዎች። አሁን ግን ወደ ጀርመን ከሄደ በኋላ እጅግ ማስደነቁን እያስመለከተ የሚገኝ ተጫዋች ነው። ምናልባት መዳረሻው ሌላ ትልቅ ክለብ ሊሆን ይችላል የሚል ነገር አለ። ግን በትልቁ ጠራጠረዋለሁ። ዴፍ በተለይም ከሊጉ አንጻር ወደ ፕሪሚየር ሊግ ቢመጣ የሚሉ ነገሮች አሉ። እዚያው ሊጉን የለመዱ እንደዚህ አይነት ተጫዋቾች ላይ ትኩረት ይደረጋል አሁንም የዝውውርና በተለይም የአጥቂ መስመር ተጫዋች ስምን በትልቁ ከብዙዎቹ ክለቦች ጋር እየተነሳ እንደሚቀጥል የዩናይትድ ቀድሞ ስራውን የኩንሃን እንደሰራ እየተመለከት ነውና መመልከት ያለብን ይመስለኛል። ያ የሊቨርፑል ግን አስጠናቂ ነው፣ የሚገርም ነው። ዝም ብለህ ኮይ ዝርዝሩን ብታይ ብቻ እስከ 200 ሚሊዮን ፓውንድ ሊደርስ የሚችል ከዛ ላይ አልፍ የሚችል የዝውውር ሂሳብ ነው ሊወጣ የሚችለውና እስከዛሬ በሊቨርፑል ታሪክ ያለመድናቸው የሚመስሉ አካሄዶች ናቸውና ስሎታው እንግዲህ የክሎፕን ቡድን ተቀብለው ለስኬት አብቅተውታል። አንዳንድ ጊዜ እንግዲህ ያ የተሰራ ቲም ነው ተብሎ ለአንዳንዶች ለሚሰጥ የትችት አስተያየት፣ በዚህ መልኩ ደግሞ አሁን ዝውውር ገበያ ውስጥ ገብተህ ሁሉም በቀጣቱን የሚጠቁምባቸው አይነት ተጫዋቾችን ሰብስበህ ደግሞ ምን አይነት ስኬት ልታመጣ እንደምትችል ሲታሰብ ኮዲው ለሊቨርፑል የምሰጠው ግምት እጅግ የተጋነነ ከፍ ያለ ሊሆን እንደሚችል ምናልባትም ቀጣይ አመት ትኩረታቸው ከሊጉን በላይ ቻምፒየንስ ሊጉ ሊሆን እንደሚችል ሀሳብ ትይዛለህና አቲንክ አንክ ኮዲው ሁሉም ክለቦች እየተራወጡ መሆኑን ስታይ የቀጣይ አመት የሊጉ አካሄድ የሊጉ ጉዞ ምን መልክ ሊኖረው እንደሚችል ኮዲ በናፍቆት እንድትጠብቀው የሚያስገድድ የሚመስል ነውእና ለሁሉም እንግዲህ ያየን ሁሉንም እናነሳለን እንደ አመጣጣቸው ለዛሬው እዚህ ላይ ብናበቃ የተሻለ ነው የሚመስለኝ። የችዲ ስፖርቶችንን ከባካል ዳንኤል ጋር ነው ቆይታ ያደረግ ነው በስፋት ላይ ነበረን። እንዲሁ ዩቲዩብም ላይ ተከታተላችሁ ለነበረን ጊዜ ከልብ ከልብ እናመሰግናለን። መልካም ጊዜ ብያለሁ። ባባይ ሰላም። መልካም ጊዜ ለአንተ ሲና በዳዊት ንጉሴ